ዛሬ እንግዲህ የማርክ ከሌላ ሴት ጋር የመጣበት ጉዳይ መነጋገሪያ ሆኗል እንደሚታወቀው እንግዲህ ከቤዛ ጋር የነበረውን ነገር አይታችኋል ቤዛንም ይቅርታ አድርጌልሻለሁ ነገር ግን ከዚህ በኋላ አብረን መቀጠል አንችልም ከዚህ በላይ እንድትጎጂ አልፈልግም አርፈሽ ትምህርትሽን ተማሪ አርፈሽ ኑሮሽን ኑሪ አርፈሽ ከቤተሰቦችሽ ጋር ጊዜ አሳልፊ ለራስሽ ጊዜ ስጭና ወደ ራስሽ ተመለሽ በማለት እንግዲህ ነግሯት ነበረ። እባክህ ካንተ ጋር ከሆንኩኝ በኋላ ደስተኛ እሆናለሁ ጥሩ ስሜት ሆነ ይኖረኛል፣ አልሰበርም እባክን ብላ ጠይቀው ነበረ። ትክክለኛ የሚያሳምነኝንም ምክንያት ንገረኝ ብለው ነበረ። ነገር ግን እኔ ቆርጫለሁ፣ ወስኛለሁ፣ ከዚህ በላይ በዚህ ሁኔታ በዚህ እንትን መቀጠል አልችልም ብሏት እንግዲህ እሷም እያለቀሰች ወደ ቤቷ ለመሄድ ተገዳለች ማለት ነው። እሱም ደግሞ እንግዲህ ምንም ማድረግ አልችልም ብሎ በዛ ወይ ነው የተለያዩትኝ። እና መለየታቸው አጥጋቢ ነው ብዬ ባላስብም አንድ ሰው እኔ መለየት አለበት ብዬ የማስበው በማርክ እና በቤዛ መሀል፣ ልንገራችሁ እና የማይፈታ ችግር ሲኖር መጥፎ ባህሪ ሲኖርባቸው አለ አይደለ፣ መስተካከል የማይችል አስተሳሰባቸው ጭራሽ ከኛ ጋር የማይገናኝ ከሆነ ምንም ነገር ማድረግ ስለማትችሉ መለየት ምርጫ ታደርጋላችሁ። የማርክና የቤዛ መለየት ግን ጭራሽ በቃ ምንም አሳማኝ ነገር የለም። ምንም ጭራሽ ማለት ምክንያቱም ቤዛ ያለማመን ችግር አለባት፣ አዎ። በጣም ትቀናለች፣ አዎ። በውስጧ ብዙ ነገር ትይዛለች፣ አዎ። ግን እሷ የተሰማትን ነገር አውጥታ ብትናገር፣ እሱም ደግሞ በቀጥተኛ መልስ ያለውን ነገር ሳይደብቃት ቢነግራት ቢያወራት፣ የሚስተካከል የሚፈታ ችግር ነበረና። ማርክም እንግዲህ አላውቅም፣ ቤዛ በጣም ፈልጋ ነበር፣ ግን ብትፈልገው ኑሮ በዛ ልክ አትቀጣውም ነበር። እውነቱን ንገሪኝ ካላችሁኝ በዝምታ አትቀጣውም ነበር። የሆነ ነገር አጥፍተሃል። በቃ ራሱን እንዲወቅስ ራሱን በቃ እንዲጠላ ምንድነው ያደረኩት ብሎ በጣም ራሱ ላይ በቃ ሙግት እንዲገጥም አድርገዋለች። ግን ሆኖ ምኖ እውነትና ንጋት እየቆየ ይጠራል ነው የሚባለው። መታየቱ መታወቁ አይቀርም። እውነት መቼም ተደብቃ አትቀርምና እውነታው ወጣ። ምንድነው እውነታው? እንደምታውቁት ነው እንግዲህ ማርክም ያላሰበው ያልጠበቀው ነገር ዱብዳን የወረደው፣ እሷም ደግሞ ይሄን ነገር አምናበት ተቀብላለች። ኦልሬዲ ማለት ነው። ያየችውን ነገር አምናለች። አንዳንዴ አይተንም ሰምተንም ትክክል ላይሆን ይችላል አንዳንድ ነገሮች እና እሷም ያየችውን ያመነችው የራሷ እውነት ነበራት ግን ደግሞ በሰዓቱ አልነገረችውም የነበረው ነገር ብቻ ለመለያየታቸው አጥጋቢ መልስ ነው ብዬ አላስብም። በአጭሩ ማለት ነው። ግን በቃ ማርክ በዚህ ሁኔታ ተጨክኖ ተጫክኖ ተለያይቷታልና፣ ዛሬ እንግዲህ ከአዲስ ሰው ጋር ነው የመጣው ወይስ ከቤዛ ጋር? እንደምታዩት ልጅቷ ፊቷ እየታየ አይደለም። ብዙ ሰዎች ብዙ አይነት አስተያየት እየሰጡ ነው። አሁን አሁን ላይ እውነት ለመናገር ሰዎች ኮሜንት የሚሰጡ ሰዎች ቡታጅራ ብለው ማውራት ጀምረዋል። በፊት ቡታጅራ ተብሎ የሚነሳው በመልካምነት በጥሩነት፣ በአንድነታቸው በቃ በመልካምነታቸው በጥሩ ፍቅራቸው ነበር። አሁን ላይ ግን ድሮም የቡታጅራ ወንዶች ይባላል፣ ድሮም የቡታጅራ ሴቶች እየተባለ መወራት ጀምሯልና፣ ያ ማለት ምንድነው? በቃ ሰው ለይታችሁ ነው መናገር ያለባችሁ ብዬ ነው የማስበው። ማርካ ጠፋ ማርክ ነው መናገር ያለብን፣ ቤዛ ጠፋች ቤዛ ነው መናገር ያለብን እንጂ ሙሉ ቡታጅራ ብላችሁ የምታወሩ ሰዎች ታስጠቁኛላችሁ። እኔ ምን አገናኘው? አንድ ሰው አንድ ሀገርን በመጥፎ ነገር ሊወክል አይችልም። ይሄንን ነው እኔ እስከማውቀው ድረስ። ስለዚህ ከማንም ሴት ጋር ይምጣ ከማንም ሴት ጋር ይምጣ፣ ምን ችግር አለው? ከቤዛ ጋር ያለውን ነገር እንግዲህ፣ እኔ ግን ይመስለኛል ከቤዛ ጋር ይሆናል ብዬ አስቤ ነው የመጣው ዛሬ ሰላም ወርዶ። ምናልባት የተፈጠረ ነገር አዲስ ነገር ካለ ከሷ ጋር ነው መጣው ያለ ብዬ ነው የማስበው። ካልሆነም ደግሞ ከሌላ ሴት ጋር ከሆነ የመጣው ይምጣ፣ ይስራ፣ ምንም ማድረግ አይቻልም። ለምን ስራ ነው የሚሰራው። አንድ አንድ ወንድ ልጅ ከአንድ ሴት ጋር ፎቶ ተነሳ አብሮ ቪዲዮ ሰራ ማለት አብሮን ሶ ላይ ይጋፈፋል ባለና ሚስት ናቸው ፍቅረኞች ናቸው ማለት አይደለም። ይሄ በጭራሽ ሊሆን የማይችል ነገር ነው። አስተሳሰባችን ከዚህ ነፃ መሆን አለበት። እኔ እንደኔ ማለት ነው እና ማርክ ደግሞ ገና ወጣት ልጅ ነው። ገና ብዙ መስራት የሚጠበቅበት ልጅ ነው። ደስታ በአጠቃላይ የሚገባው ሰው ነው እና ከማንም ሰው ጋር መጣ ከማንም ሰው ጋር ሙሉ ቡታጅራ፣ የቡታጅራ ወንዶች ድሮም ከቤዛ ውጭ ወደ ውጭ እናንተናችሁ እንደሱን ህይወት የምትኖሩለት ይህንን ህይወት የሚኖረው እኮ ራሱ ነው አይደለ እኛ ከመጠኔ በእውነት ለመናገር ማለት ከቤዛ ጋር መለየቱን አልፈለግኩትም፣ ግን አብሬ መቀጠል አልችልም ካለ በቃ ፍላጎቱን እንትኑን ማክበር ነው ያለብን አይደለ? ቤዛም በቃ ልለምን አልችልም ከዚህ በላይ ብላ ጥላውን ሄደችው። ሶ አብሮ ቢቀጥሎ የተሻለ ነገር ሊኖር ይችላል። ግን አሁንም እኔ እሷን የመሰለችኝ ሌላ ሴት ይዞ መጣ ከመጣም ጥሩ ነው። ጥሩ ጅማሪ ነው። ህይወት ይቀጥላል። እንዴ አንድ ሰው ሄደ ተብሎ ወዲሜ ልካችን ቆመን አንቀር ማለት የሆነ ስቴፕ ከፍ ትላላችሁ፣ የሆነ ሰው ትቀይራላችሁ። እንደዛ ነው እኔ እስከማውቀው ድረስና ማርክን የምትወቅሱ ሰዎች አላችሁ። የሚወቀስበት ምንም አይነት ምክንያት የለም። ይህ የሚኖር ህይወት ነው። ይሄ ህይወት ደግሞ የሚኖረው እሱ እንጂ እናንተ አይደላችሁም። ስለዚህ ማሽቃበጣችሁን አቁማችሁ ማርክ በተቻለ አቅም ደስተኛ ህይወት እንዲኖር እንጸልይለት። ባጭሩ ያለውን ህይወት ታውቃላችሁ ኑሮን ታውቃላችሁ። የእውነት ዝምተኛ ልጅ ነው፣ በጣም የተጎዳ ነው የሚመስለኝ። እኔ በቃ ዝም ብዬ ማርክን ሳይው፣ ፎቶ ላይ ሳይው ዝም ብሎ ያሳዝነኛል። አልዋሻችሁም። እና ከቤዛ ጋር አልሆነም ካለ ከሌላ ሰው ጋር ይጀምር ይቀጥል። ግን በዚህ ፍጥነት ከሷ ጋር ተለያይቶ ከሌላ ሴት ጋር ይሆናል ብዬ አላስብም። እንደዛ ከሆነ ይሄ ፌር አይደለም፣ ምክንያቱም ይውሸት ነው ማስመሰል ነው። እና ቢያንስ የሆነ ጋፕ መፈጠር አለበት። ፍቅር አንዴ ነው የሚይዘው ይላሉ አንዳንድ ሰዎች፣ ግን ህይወት ይቀጥላል ባጭሩ አደለ ብቻችን እንኖር ዘንድ አልተፈቀደም ለአንድ ሄዋን አንድ አዳም ተፈጥሯል ለአንድ አዳም ደግሞ ሄዋኑ ተፈጥራለች ስለዚህ አብሮ በፍቅር መኖር ህይወትን አሰልቺ ያደርገውም ወይም ደግሞ ህይወትን ረዥም ህይወት እንድንኖር ያግዘናል ይረዳናል መተጋገዝ ጥሩ ነው እና ረዳት ትሆን ዘንድ እንግዲህ ሄዋንን ለአዳም ፈጥሮለታል ስለዚህ አብሮ ቢሆን ከሴት ጋር ቢመጣ ለምን ሰላሳ ሴት አስከልፎ አይመጣ ምን አገባችሁ እናንተ የምታሽቀብጡት ማርክ ደግሞ ደስታ የሚገባው ልጅ ነው በእርግጥ እኔ ከቤዛ ጋር አፈቅርሻለሁ አፈቅርሃለሁ ሲባባሉ ሰምቼ አላቅም። ለዩትዩብ ሲገናኙ ለቪዲዮ ለመስራት በእርግጥ የተገናኙበትን ተናግሯል። ግን እስከዛሬ ሲሰሩ የነበሩት ስራ ነው። ማርክ ግን አፈቅርሻለሁ ብሎ ቃል አልገባላትም ወይም ተስፋ አልሰጣትም። ያን ያህል ፍቅር የሚባል ደረጃ ውስጥ አልገቡም። አጀስት አብሮ ስራ ይሰራሉ፣ አብሮ ይውላሉ፣ ጓደኛ ናቸው። የሆነ ሰዓት ላይ አለመግባባት ተፈጠረ፣ ተለያዩ። ግን የሆነ ሰዓት ላይ ማርክ በጣም ያስደስተኝ ነገር ልንገራቸው። የሆነ ሰዓት ላይ ያስቀየምኩሽ ኩሽ ያስከፋውሽ ነገር በዛ ብዙ ጊዜ ማለት ነው። ሊሄድ ነው የምትለው በቃ ነገራቶችን ከመፍታት ይልቅ በውስጥ በቃ ምቅ አርጋ በጣም ሽ ነገሮችን ትይዝና ሊሄድ ነው እሄዳለው ነው የምትለው። ማርክ ደግሞ ሁሌ በቃ የሆነ እንዴት ነው ከሄሉ ጋር እንደተለያዩት ጥላው የምትሄድ ነው ምናምን ነው የሚመስለውና በፍርሃት ውስጥ በስጋት ውስጥ ነው ሲኖር የነበረው ና ብቻ ባጭሩ የፍቅር ጥያቄ አላቀረበላትም። ጓደኛ ነበሩ ጀስት። የሚያግባባቸው ነገር ተፈጠረ። ደና ሆኜ ደናውን ተባባሉ። ይሄ ደግሞ መልካም ነገር ነው። ስንቶቹ ተደብቀው ብልግና የሚሰሩ አሉ። አንዴ ስንት ነገር የሚያደርጉ ሰዎች አሉ አይደል? ስለዚህ እሱን መውቀት ሳይሆን መደገፍ ነው ያለብን። ውሳኔውን እናክብርለት። በቃ መተቸት የለብንም። ሙሉ ብታጅራ ብለን መስደብ፣ ማንቋሸሽ፣ ዝቅ ማድረግ፣ የሆነ ደስተኛ ህይወት እንዳይኖር ማድረግ የለብንም እንደኔ። ስለዚህ የፈለገውን ህይወት፣ የመረጠውን ህይወት መኖር ይችላል። ማርክዬ ደስታ ይገባል። የዛሬዋ ልጅ ማነች ምንድነች የሚለው እውነት ለመናገር አላቅም። ኢንፎርሜሽን አልሰማውም። አሁን ገና መግባት ነው፣ ግን ቤዛ ትመስለኛለች። ካልሆነች ደግሞ ለስራ ነው ያገኛት። ኢትስ ኦኬ ኖርማል ነው ይህ ስራ። በደንብ ስንቶቹ በማስመሰል በውሸት ዩቲዩቡን ሞልተው ጠዋት ማታም ሲለቁ አደለንድ የሚያድሩት እና ምን ችግር አለው እሱ ቢሰራ? የእሱ ሲሆን የተለየ የሆነበት ምክንያት ምንድን ነው? ይህን ነው ልላችሁ የምችለው። ማርክዬ፣ እንግዲህ ማታ በሚለቀው ቪዲዮ እንገናኛለን። አብራችሁ ስለነበራችሁ አመሰግናለሁ። የማርክ ደስታ የሚያስደስታችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጎ፣ ወዳችኋለሁ።